ኃይሌ ገብረስላሴና ዴቪድ ምን ነው ችግር አለ? እንግዲህ ሀይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሆኖ መመረጡን ተከትሎ በተለይም ከኬንያ አትሌቲክስ ፌዴሬሽን ጋር በጋራ ለመስራት ጥሪ አቅርቧል። እንዲሁም ከኬንያ መንግስት ጋር ጭምር በተለይ በዶፒንግ ጋር ተያያዘ አብሮ በጋራ የመስራትን ነገር አንስቷልና ምንድን ያለው ሁለቱ ሀገራት የአትሌቲክስ ትልቁ ሀገሮች ናቸው። ትልቁ የአፍሪካ ፓወር ናቸው። ሀይሌ ምንድን ይሄ በአፍሪካ ሀያላን የሚባሉት ሁለቱ ናቸው፣ ኬንያ እና ኢትዮጵያ ናቸው እና ሁለታችን ተባብረን መስራት ማንችል የማንችል ከሆነ ሁለታችን ተያይዘን ነው የምንወድቀው። ስለዚህ ሀያልነታችንን ይዘን ለመቆየት ሁለት ሀገራት ጋር መስራት አለባቸው የሚል ነገር አነሳ። ከዛ በኋላ እዛው ላይ ምንድን ነው ኢትዮጵያ የ በዶፒንግ ወይ በአበረታች መድኃኒትን በመጠቀም ሮጠው የሚያሸንፉ አትሌቶችን እና በሲያዙ እስከ አምስት አመት እስር ላይ እስር ቤት የሚያደርገውን ሕግ ይጸድቃል ጸድቋልም፣ አምስት አመት ድረስ ታስራለች። ከዛ ውጭ ግን በፌዴሬሽኑ ደግሞ ሁለተኛ ላይፍታይም ይሄ እስከ ህይወት ዘመን ወደ ሩጫ አይመለስም። ያ ሰው አምስት አመት ታስሮ መሮጥ አይፈቀድለትም። አምስት አመት ታስሮ ጨርሶ ሲወጣ መሮጥ አይፈቀድለትም። ያ ሰው ምናልባት ታክሲ ራሱ ወይም ደግሞ መለጠው መሮጥ መሄድ አይችልም፣ በወክ ነው ነገር እንዲሮጥ አይፈቀድም። ውሻ ቢያስደነግጠው እራሱ መሮጥ አይችልም። መነከስ ነው ያለበት። ይህንን ህግ ነው እንግዲህ ኬንያ ላይ ያስተዋወቀው ሀይል ኢትዮጵያ የያዘችውን እና አሁን በተለይም በቅርብ ቀናት በኋላ ኢትዮጵያ ከወራት በኋላ ሊሆን ይችላል የመጀመሪያው አትሌት እስር ቤት ይገባል ተብሎ ይጠበቃል። ከአበረታች መድኃኒቱ ከወሰዱ አትሌቶች መካከል አንደኛው አትሌት ይፈረድበታል ተብሎ እየጠበቀ ነው ያለው። ይህ ነው እንግዲህ በተለይም የህይወት ዘመን ከሩጫው አይመለስም የሚለው ነገር ነው። በተለይ ስምንት መቶ ሜትር የሁለት ጊዜ የኦሎምፒክ ሻምፒዮኑ ዴቪድ ሩድሺያን ያልተዋጠለት። ለምን ዴቪድ ሩድሺያ ምንድን ነው የሚለው፣ ሀይሌ ልክ አይደለም አለ። ሲጀምር ሀይሌ ልክ አይደለም እስሩ ሊሆን ይችላል፣ ግን የህይወት ዘመን በአትሌቲክስ መመለስ የለበትም የሚባለው ግን በጣም ትክክል አይደለም። ምክንያቱም አንድ አትሌቶች የመጀመሪያውን አውቀው የሚወስደዋሉ፣ ሁለተኛው ሳያውቁ የሚወስደዋሉ። አንዳንዶች መድኃኒት መስሏቸው ወስደው ወደ ዶፒንግ የሚቀየር የሚቀርባቸውም ጭምር አሉ። ስለዚህ ይህ ሆኖ ደግሞ እንደ አትሌት ሆኜ የሀይሌን ሀሳብ አልደግፍም። ስሩ ዶፒንግን አትሌቲክስ ማጥራታችን ሌላው ሌላው ነገር ልክ ሊሆን ይችላል። አንድ አትሌት ዶፒንግ ወስዶ ተመልሶ መሮጥ የሚችልበት እድል ሊመቻችለት ይገባል እንጂ ሁለተኛ ከአትሌቲክስ ዓለም መጥፋት አለ በሚለው ሀሳብ ግን በጭራሽ ኬንያ፣ ልተገብረው የማይገባ ሀሳብ ነው የሚል ነገር ነው። ነገሽነጋጨው እንዲዚህ እንዲሳስበው የዴቪድ ሀሳብ አሪፍ ይመስላል። ለምን መሰለህ ካሁን በፊት ትዝ ይለኛል። ቱሬ ያያ ቱሬ የሊቨርፑሉ ነው፣ ኮሎ ቱሬ ኮሎ ቱሬ የማንቸስተር ሲቲ ሳይሆን፣ እሺ ሴልቲክ ሴልቲክ ነው ያለው። ትዝ ይለኛል እሱ እንደዚህ የዶፒንግ ወስዶ የራስ ምታት መድኃኒት ነው ብላ ሚስቴ ነው የሰጠችኝ አለ። እኔ አምነው አለሁ እሱን በጣም ይዋሃል ይሁን ፊቱ ስታየው እና ሚስትህንም ቢሆን አትመን ያሉት ቬንገር። እና አንዳንዴ አንዴ ይሄ ነገር ሊያጋጥም የሚችል ይመስላል። እና ያ ሰውየው አሁን በዚህች ተፈጠረች ትንሽዬ ስህተት እሺ፣ ግድ የለም ቀጣው ምናምን ምናምን፣ ግን ህይወቱን በአጠቃላይ ማበላሸትና ጎዳና ተዳዳሪያን ሰው ማድረግ እኔ አግባብ አይመስለኝም እ ሽታዬ ባንድ ወቅት በዶፒንግ ስትያዝ ምንድን ነበር ያለችኝ? የኮሶ መድኃኒት ብዬ የወሰድኩት መድኃኒት ነው። በኋላ ላይ ዶፒንግ ሆነብኝ አይነት ነገር አለ። ሁለተኛ አንዳንዴ ሲወስዱት አትሌቶቹ ሳያውቁት ባለማወቅ የሚወስዱም አትሌቶች አሉ። እና ይህ ነው እንግዲህ አከራካሪ ነው። ዓለም አቀፉ ፌዴሬሽኖችና ማህበራት በዶፒንግ የወሰደ አትሌት አራት አመት እንዲታገድ ነው የሚያደርጉት። ሆኖም ግን ይህን ያደረጉበት ዋነኛ ምክንያት ብዙ ፋክተሮችን ከግምት ውስጥ በማስገባት ነው። ስለዚህ ኢትዮጵያ እስከ ህይወት ዘመን አግዳለው ማለቷን ግን አንቀበለውም ብሏል። ሌላው ሀይሌ ገብረ ስላሴ በተለይ በራሻ ጉዳይ ላይ አስተያየቱን ሰጥቷል። ራሻ ወይም ሩሲያ እንግዲህ ከአትሌቲክሱ አለም በአትሌቶች በርካታ አትሌቶቿ እየታገዱባት ነው ያሉት። እናም ራሷም ሙሉ ሙሉ ከአትሌቲክሱ አለም ታግዳለችና አንድ ነገር አነሳ ሀይሌ። ራሻ አትሌቲክስን ከምትፈልገው በላይ አትሌቲክሱ ራሽያን ይፈል ይፈልጋታል። ስለዚህ አሸንፎ ወርቅ የማግኘት ጉዳይ ሳይሆን ቀጣዩን ጀኔሬሽን የማሰብ ጉዳይ ነው። ራሽያ በጣም በርካታ ንጹህ አትሌቶች ያላት ሀገር ነች፣ እና በትንሾች ምክንያት ብዙዎች ሊጎዳ አይገባቸውም። ለምሳሌ ተመልካቱ ኢትዮጵያን አምስት እና ስድስት የሚሆኑ ሰዎች በአበረታች መድኃኒት በዶፒንግ ምክንያት ተይዘዋል። ስለዚህ ወደ ሁለት ሺህ የሚደርሱ ኢትዮጵያን አትሌቶች ሙሉ በሙሉ መሮጥ አትችሉም ተብሎ እንደ መከልከል ነው ሲል እንግዲህ ከአለም አቀፉ አትሌቲክስ ማህበር እና ከኦሎምፒክ ኮሚቴ ጋር አዲስ ሙገት ገጥመዋል። እንግዲህ ሀይሌ ገብረስላሴ